ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ከኔ ጋር ሁሉ ሰላም። እንዴት አላችሁ? ስትገባ ገባ በሉ ላይክ ያድርጉልን። ቤተሰብ አይታይም አይደል? አንድ ታይ ብለዋል ማለት ነው። ምን እንደሆነ አላውቅም። ወይኔ ለምንድን ነው ግን እንደዚህ ሆኖ የቀረው? ብዥ ብዥ አለ። ደግሞ በጎን ነው አለ ማለት ቤተሰብ እንትን በእናታችሁ ላይ ላይክ አድርጉልኝ። ሳስክራይብ አደረጋችሁ፣ ደግሞ ሳስክራይብ አድርጉ። ቤቱን አሳድጉት ማለት ነው። ሌላ ደግሞ ከጎን ሆኖ እምቢ አለኝ ማለት ነው። ይኸውላችሁ ፎቶ እንኳን ሊያደርግ ሲል እምቢ ብሎልኛል። ምን ይሻለኛል እስኪ ንገሩን። ወይ ፎቶ አያደርግበት ወደሞ በቁመት አያረግም። በቁም ሲያረግ እንደዚህ ሙሉ በሙሉ እንዲሆናል። በጎን ሲያደርገው ደግሞ እንደዚህ ነው የሚሆነው ጨለማ ነው። እንግዲህ ምን ላድርግ? ላይክ አድርጉልኝ። ለምንድነው ላይክ ማታረጉ? ባይዞ የማብራት የለም ማለት ነው። ያለ ማብራት ነው አለሁት። እታያቸዋለሁ። ወይን በላቸው፣ ወይን በላቸው ማለት ከአሁን ነው። ይኸው ወይን በላቸው። እናንተ የቱ ጋር ነኝ? እኔ ራሴ ማለት ነው ይሄ ታ- ሆይ ማብራት ስለሌለ እኮ ነው ምን ይደረጋል፣ እንግዲህ ምንም ማድረግ አይቻልም ማለት ነው። እስትን ላይክ አድርጉ ሁላችሁም ላይክ አድርጉበት፣ ፋምልን ላይክ አድርጉልኝ። እንግዲህ ያው የእንትን ችግር ነው ማለት ነው ማብራት የላም። ጭነህ መዲሰሽ ግቢ ማብራት የለም ሲጀመር ማለት ነው። እኔ እኮ በራሱ ብጅ ብጅ እላለሁ። እንግዲህ ምንም አደረገች ዘዴ ቱብ ወይ ያው ጀማሪ ማለት ነው። ባለ ስልኬማ ቻርጅ አለው። ይሄ እዚህ ጋ እኮ አንድ ስልክ አብርቻለሁ። አይታያችሁም? እንዴት አድርጌ ላሳያችሁ? ይሄ እኔ እኮ ካሜራ ራሱ የት እንዳለው ነው ግራ ይገባኝ። ስልኬን አብርች እኮ ነው ራሱ። ስነ ፌርሜስ የሆናችሁ ዩቱበር ካላችሁ ልጠይቃችሁ ማለት ነው። ጥያቄ ልጠይቃችሁ መልሱልኝ ማለት ነው እኔ ኢቱብ ከከፈትኩ ማለት ነው ሴ23 ላይ ነው የተከፈተው ማለት ነው። እው ሁ23 እስከ ሁ24 ድረስ ጂሜል እንትን እልክልኝ ነበር ማለት ነው። ጂሜል ሜሴጅ እልክልኝ ነበር አለ አይደለ? ከኢቱብ የሚላከው አንዳንድ ወች ቪዲዮ ሲጨመር፣ ሰብስክራይብ በየስንት ቀኑ እንደሆነ ሜሴጅ ይላካል ማለት ነው እና ያ ነገር አሁን እየለውም ማለት ነው። ዩቲዩብ ስቱዲዮ ያለኝ አፕሊኬሽን እራሱን የቻለ እና ሰዓቱና ያው ለምንድን ነው እኔ አበላሽቼ ነው ወይስ ደግሞ ምን አድርጌ ነው ብዬ እንትን እያልኩ ነው ማለት ነው። እስቲ ንገሩኝ ማለት ነው። ሚታወቁ ካላችሁ ንገሩኝ። እኔ ገና ነኝ። እኔ ገናነኝ ሻለኛል ቪቻለኛል እሺ በቃ እንደዛ አደርጋለሁ ማለት ነው። እና ይህን ጥያቄ የመልሹልኝ። ሌላ ደግሞ ወቻሩ ወቻሩ ነው ቪኑ የሚቀንሰው ብቻ ወቻሩም ቪውም ሁለቱም ይቀንሳሉ ማለት ነው። እና የነዚህን ሁለቱም ሚክራ የሚታቁ እንገሩኝ ምናልባት የምታቁ ካላችሁ ማለት ነው። ሌላ ደግሞ ሶስተኛ ጥያቄ በቃ ቢደን ልዝጋ ማለት ነው። በጎን ብቻ ነው እምቢ ያለኝ። ሶስተኛ ጥያቄ የምጠይቃችሁ እንትን ማለት ነው አሁን የኔ ድሮ ማለት ነው ዩቲዩብ እንደጀመርኩት አካባቢ ላይ ሰዓቴ በጣም ቶሎ ቶሎ ፈጥኖ ጨምሮ ነበር ማለት ነው። ከዛ በኋላ ለተወሰነ ጊዜ ዩቲዩብን መስራት አቆምኩት ማለት ነው ስላልተመቸኝ። ከዛ በኋላ ወደ አንድ ሺ ሰባት መቶ ወደ አንድ ሺ ማለት እንደዚህ ደርሶ ነበር ማለት ነው። ሰዓት ማለት ነው። ከዛ በኋላ ለተወሰነ ጊዜ አንደበት እንደዛ ይመስለኛል ቢዲዮ ሳልሰራ አቆምኩት ማለት ነው። ቪዲዮ ሳልሰራ ሳቆም እንት አስማት የሆነብኝ ማለት ነው። አሁን ይሄው ዋጋ እያስከፈለኝ ነው በጣም ማለት ነው። እስካሁን ያ አይኔ ሞንታይዜሽን የሚባለው ነገር ሆኜ ነበረ እና በራሴ እጅ ተንቀጭ እጄ አበላሸው እና ምን እንደነግራችሁ ነው ከዛ በኋላ መጥቶ ዜሮ ላይ ቁጭ አለ። አምሳ ላይ ገባ ማለት ነው፣ አምሳ ሰዓት እንደዛ። ከአንድ ሺ ስምንት መቶ አምሳ ላይ ገባ ማለት ነው እና አሁን ደግሞ ጀምሬው አለ። አሁን ወደ ሶስት መቶ ገባ ነው እና በዛ ዙሪያ ላይ ጠይቅ ፈለግኩ ማለት ነው። እናንተ እስከምታቁ ድረስ አሁን ለምሳሌ እኔ ኢትዮጵያ ቢገባ ማለት ነው። ኢትዮጵያ እንግዲህ እኔ አረበጋር ነኝ ያለሁት ኢቱቤ ኢትዮጵያ ከገቡ በኋላ እዚህ ሆኜ ማስተካከል ያለብኝ ነገሮች አሉ ወይስ የለም? እዚህ የሚቆጥረው ሰዓት በትክክል ኢትዮጵያ የሚቆጥራል ወይስ እዚህ ማስተካከል ያለብኝ ነገሮች አለ የምትሉ ንገሩኝ ማለት ነው፣ በኮሜንት ማለት ነው። የሚታቁ ካላችሁ የማታቁ ከሆነ ደግሞ ያ እኛ ማናቀም ብላችሁ ጻፉልኝ። እና እኔ በቅርቡ ኢትዮጵያን ለማግባት አስቤ ነበር እና ታውቃላችሁ፣ ብዙ ሰዎች አረብ ሀገር ብዙም ቪዲዮ ለመስራት አይመችም ማለት ነው። የፈለገ ያህል ያው ሞያም እንኳን የምናቀርበው ነገር ቢኖር እሱ ሀገር ኮቪድ እንደ ልባችሁ ለመስራት አይመችም። እና እኔ ደግሞ እዚህ ከምሰራው ይልቅ ደግሞ ኢትዮጵያ ገብቼ የመስራት ፍላጎት አለኝ። እና የእናንተስ ምን ትላላችሁ? የመዳም ማሽን መዳም ቅመም አይደላችሁም? የራሳችን ቅመሞቻችን ማለት ነው። እና ቪዲዮውን ላይክ አድርጉ። ይህን ጥያቄን ደግሞ እስቲ መልሱ፣ የሚታቁ ካላችሁ ማለት ነው። ድምጽ ይሰማል? የዚህ ቤት ኢንተርኔት ብዙ እንትን ፓወር የለውም። ድምጽ ይሰማል ወይ? እና የሚታቁት ካላችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አሁን ብዙ ጥያቄ ጠይቃቸዋለሁ እና እስቲ ንገሩኝ። ዲስክሪፕሽን ጻፍ ያለኝ ለጻፍ እሺ፣ ላይክ አድርጉ ብዬ ነው የምጽፈው።

ኝ ጽፍ ያለው ማለት ነው። ጻፍ የሚለው እንትን መጣልኝ ማለት ነው። እቺ ነገር መጣችልኝ ተቀመጠች አይደል? ኦኬ፣ አልተቀመጠችም። እሺ፣ ከአንድ መሰለኝ። ወይኔ ያጠፋው መሰለኝ። አላጠፋውትም። እሺ፣ ኦኬ፣ ተቀመጠች። እኔ እኮ ስልኩ በትልቁ በጎን አድር ያው ማለት ነው። ጭንቅላት ላይ ሂደት ይቀመጣል። አንተ የሚቀኛ ግማሽ ጎነን ይዘ እና ቤተሰብ አታውቀውም። ዜድ ዩቲውብ የት ነሽ ሄድሽ? እንዳታውቂውም ጠይቅሽ ነበር እኮ እንደውም አንቺን ተማምኜ ነበር እኮ የጠየኩሽ። እናቱ የት እንደሆነ ገባሽ ማለት ነው። አንቺ ታውቂያለሽ ብዬ ነበር። ያ ብዙ ሰው እኮ የትክክለኛ በዩቲዩብ አካውንት አይደለም የሚመለከተው እስክሮል እያደረገ ያ ታችና ስለ ዩቲዩብ የሚያውቁት ያው ተጠቃሚ የሆኑት እንጂ ከዩቲዩብ ውጭ ተጠቃሚ ያለሆኑት ሊያውቀው አይችሉም። አይደል? ቻይና ለከፍቶ የሚሰራ ሰው ሊያውቅ ይችላል ያለውን የዩቲዩብ ባህሪ ማለት ነው እና እንደዛ ካልሆነ ከባድ ነው። እና እኔ የጠየኳቸው ጥያቄ አንደኛ መጀመሪያ ላይ የጠየኩት ጂሜል ማለት ነው። ጂሜል ጂሜል እንኳን ኢትዮባ እንጠቀም የሁላችንም ስልክ ላይ የሚኖረን መገር ነገር ነው ማለት ነው። ጂሜል እንት ሚሴጅ አይልክልኝም። ድሮ ሚሴጅ ልክልኝ ነበር። አሁን ሚሴጅ ማላኩን አቁሟል ማለት ነው። ሁለተኛ ደግሞ እኔ ኢትዮጵያ ግቢ ገባ ሰዓቱ በትክክል ይቆጠራል ወይ? የዩቱብ ሰዓት ማለት ነው ይቆጥራል ወይስ አይቆጥርም? ይህንን ጨለማ ትወዳላችሁ? መቼም ጨለማ የሚወድ የለም። ከተቻለ ጥያቄ እስቲ መልሱልኝ። ጥያቄሽ ምንድን ትሉኝ? ቢያን እዚች ጋር ቢያስቀምጥ እያ አሁን እዚህ ቢያስቀምጥ እያ ነው ወድ ከነበረ ወይ ለበላችሁ አሁንስ፣ ወይኔ ወይኔ፣ ይታያለው። እኔ ለራሴ አስፈራ ማለት ነው፣ አስፈራለሁ በጣም እንኳን ለምን ለማየኝ አይደለም ለራሴ ባሰረኝ አረቆ። እናንተ ማብራት ማብራት ችልምጣ እንደው እንደው ይሄ መንፈስ የተመታ ይሆን ጨለማ መንፈስ ወጋው ከዚህ ላለማነሳት እኮ ነው። እኔ ማብራት የለም ብዬ መሽኮረምረው ማለት ነው እንጂ ማብራትማ የ

ወይኔ ወይኔ፣ እና ለምን እንደዚህ ትልቅ አደረገኝ? ወይኔ በኢየሱስ ስም ሁለት ሰው የሆነ ዘንድ

እስቲ ላይክ አድርጉ። ለወጣ ነው ላይክ አድርጉ። ልጅ እስቲ እስቲ ሶሱ አላችሁ፣ ሶሳችሁም ላይክ አድርጉ። ኦኬ፣ ድጋሚ ስመጣት አድርጋላችሁ። አሁን አላረጋችሁልኝ።